ወይ ዘንድሮ ወይ ዘንድሮ አ ኤፍሬም ዛሬ ሁለት አይነት ነገሮች ነው ይዤላቸው የመጣሁት እንግዲህ የተወለደው ልጅ ገና ገና እንደው አንድ ቀን እንኳን ሀያ አራት ሰዓት እንኳን ሳይሞላው አብርሽ ልጅ አይደለም ብለው ዶክሜንት ይዘው መጠዋል። ምን ጉድ ነው? ምንድን ነው የሚታየው የሚሰማው ነገር? ሌላኛው ደግሞ ሄርሜላ ቅብጥ ብዬን ውሃ ወሰዳት አሉ። ቅብጥ ስትል ቅልጥ ስትል እንግዲህ ጨዋ ጨዋ ሲያጫውታት ሩታን ለመጠየቅ ሆስፒታል ድረስ ሄዳለች። ሩታ በምን አይነት መልኩ ተቀበለቻት? እንዲሁም ደግሞ ፈረንዱና ቢኒም አሉ። ምን አይነት ነገሮች ነበሩ? ትንሽ አስቅኝም ነገር አለው። እንዲሁም ደግሞ አስተማሪም ነገር አሉ አለው። ስለ ሄርሜላም እንግዲህ ብዙ ሰዎች ራርታችሁ ደግሞ በጸባይ እየለመናችኋት ያላችሁ ሰዎች አላችሁ። የሄርሜላ ዓላማ ከዚህ በኋላ ያለው ነገር ምንድን ነው የሚለውንም እንግዲህ የምና ሀሳብ የምንሰጥበት ይሆናል። በቅድሚያ ግን ግን እንደው ብሩክና እንደው ምን አይነት እንዴት ልበላችሁ፣ ብሩክና እዩ ግን ማለት ነው ቆይ እስኪ እሱም በኋላ እመጣበታለሁ። በቅድሚያ እንዴት ናችሁ የተወደዳችሁ የቻናሌ ቤተሰቦች? በያላችሁ በሰላማችሁ ይብዛ ደስታ። እንዴት እንዴት እያደረጋችሁ ነው? እቺ ልጅ እንግዲህ ከመጀመሪያ ጀምሮ ከጎኗ ሆናችሁ አለንልሽ እያላችሁ ስታጠፋ እየመከራችሁ፣ በደስታዋ ደስ እየተሰኛችሁ፣ ሲከፋት አብራችሁ እየተከፋችሁ ማርገዟን ስትሰሙ እልል ያላችሁ መውለዷን ለመስማት ደግሞ በጣም በጉጉት ስትጠብቁ የነበራችሁ ብዙ ሰዎች እንዳላችሁ አውቃለሁ። እና የሩታ ወዳጆች፣ አድናቂዎች እንኳን ደስ ያላችሁ። ደስታ እንዴት እያደረጋችሁ ነው ላለሁ እና አብርሽ እንግዲህ ትናንትና በሚገርም ሁኔታ እንደ ህጻን ልጅ ሲፈነጥዝ ሲቦርቅ አይተነዋልና ደስ ይላል። አባትነትም እናትነትም ልጅ ያለ አባት ልጅ ያለ እናት አባት ብቻ ሆኖ ወይ ደግሞ እናት ብቻ ሆኖ አይፈጠርም። በአጭሩ እግዚአብሔር የሚሰራው ስራ ቢሆንም ግን ደግሞ ወንድና ሴት አንድ ላይ ሆኖ የሁለታቸው ጥምረት ነው ልጅ የሚባለውን ፍጥረት እንድናገኝ የሚረዳን የሚጠቅመን ወይም ደግሞ የምናገኘው ማለት ነው እና የሁለታቸውም ደስታ ነው። አብረሽም እንግዲህ በህይወት ብዙ ነገሮችን ያው ከዚህ በፊት በሰው ህይወት በደንብ አልተማርክም ብዬ ነው የማስበው። አሁን ደግሞ በራሴ ህይወት እንግዲህ ጥሩ ነገሮችን እየተማርክ ልብር አርቶ የሴት ልጅ ትርጉሙ ትርጉሙ ጥቅሙ ዋጋዋ ምን ያህል እንደሆነ ገብቶ እንግዲህ ፍቅርንና ደስታን እንደምሰጣት ያለፈውን ነገር ሁሉ ትተቹ በቃ በጥፍክ ሰዓት አብራችሁ እንደምትሆኑ ተስፋ አደርጋለሁኝ እስከ መጨረሻው ማለት ነው። ሌላኛው ደግሞ እንግዲህ ይህ ልጅ ሀያ አራት ሰዓት ሳይሞላው እንዲ አ ሀያ አራት ሰዓት ሳይሞላው የእውነት ነው ምላችሁ ሀያ ሰዓት እራሱ አልሞላውም ና ብዙ ነገር እየተባለበት ነው የሚገኘው። ባዶ ወረቀት አምጥተው ልጅ አይደለም ምናምን እያሉት ነበረ። በነገራችን ላይ እነዚህ ልጆች ማለት ነው እን ቁጭሎች ቡችላዎች ማለት ነው፣ በጣም ነው የሚገርመው። ምክንያቱም ተመልካች የሚሰጠውን ኮሜንት እያዩ ነው ቪዲዮ የሚሰሩት። አይዲያ በቃ ከኮሜንት ነው የሚወስዱት እና ይገርማል። ተመልካች የሆነ ነገር ካለ ያንን ይዘው በዛ ርዕስ ነው የሚመጡት በቃ እንደዚህ እንደዛ እያሉና በፊት ካስታወሳችሁ እንደውም ለአብርሽ ሄርሜላ የሰጠችው ሰዓት ሄርሜላ ለአብርሽ የሰጠችው ሰዓት የሆነ መተት ነገር ተሰርቶበታል ምናምና የሚለውን ነገር እራሱ መጠው እያወሩ ነበር። ግን ተመልካች ነው ሲጨንቀው ነው እንጂ ሰው የእውነትም መተት አሰርታበት ምናምን ነገር ሳይሆን፣ ማን አይቷል? ያየ ሰው እኮ የለም ግን ተመልካች ሲጨንቀው ነው ሲጠበው ነው ሩታን የመሰለች ሴት ነፍሰ ጡር ሴት ትቶ እንዴት ሌላ ሴት ጋር ይሄዳል ብሎ ሰው ሲጨንቀው ሲጠባው ያመጣው ሀሳብ እንጂ የእውነትም አይቶ መተት ሆኖበታል ብሎ አይደለም እና እነሱ ደግሞ ያችን አይዲያ ለቅመው መጠው ስለ መተት በቃ አብርሽ ላይ የተደረገው እንደዚህ እንደዚህ እንደዚህ ምናምን ብሎ ሲያወሩ ነበር እና በጣም ገረመኝ። አሁን ደግሞ አንዳንድ ሰዎች ሩታን ለመጣል ሩታን ለመጉዳት እንደውም እኮ ከአብርሽ አብርሽ ወጡ የነበረ ጊዜ ታስታውሳላችሁ። ሩታም ሌላ ሰው ጋር ነበረችና አብርሽ በወጣ ሰዓት በወጣ ጊዜ ሩታ ሌላ ወንድ ጋር ነበረችና ልጁም የሱ አይደለም እየተባለ እንግዲህ ሀሳብ ሲሰጥ ነበር። ያችን ነገር ይዘው መጠው ዛሬ ገና እንደ አስር ቀን አራት አስር ቀን አልኩኝ ገና ሀያ ሰዓት ሳይሞላው ሀያ ደቂቃ እንኳን ሳይሞላው በዚህ ትንሽዬ ልጅ ፕራንክ ሰርታችዋልና እንደው ነፍሳቸው አይማርም። ተረጋጉ። እና አብርሽ ይተማመንባታል። የእውነት ለመናገር አብርሽ እኮ ሩታን እንደማይጠላት እኮ እናቃለን። እስከ መጨረሻው በቃ የህይወት አጋሩ አድርጎ ብዙ ከብዙ ሰዎች ብዙ ሴቶች በአብርሽ ህይወት ላይ መጠዋል ሄደዋል። ግን ደስ የሚለው ነገር መጀመሪያ ብቻው ናችሁ ከምትቀሩ በቃ የመጨረሻው ናችሁ መቅረት በጣም ደስ ይላል። እና ዋናዋ አሸናፊዋ ሩታ ሆናለች። ንግስቷ በቃ ዘውድ የጫነች እሷ ነች እና ደስ የሚል ነገር አለውና፣ ግን የሆነ እናንተ ከጀርባ የምታወሩባቸው ሰዎች በቃ ትገርማላችሁ። የእውነት ለመናገር እና ሩታን አይጠላትም ለማለት ነው። በቃ ማለት ይወዳታል፣ ያከብራታል። ከሌላ ሰው ጋር የመጣው ያው ስራ ነው ትላላችሁ። አንዳንዴ ስራና ህይወት ላይ በእርግጥ እንደና አብርሽ ህይወትን ተጫውቶ ቀልዶ በቃ ጢባ ጢቤ ተጫውቶ አላውቅም። አንዳንዴ ህይወት እንኳን እንኳን እኛ በጎትተን እኛ በመራ ነው እኛ በፈለግ ነው በመረጥ ነው እየሄደን ይቅርና ህይወት ራሷ በፈለገችው በመረጠችው መንገድ እየመራችን ራሱ ኑሯችን እየተስተካከለ አይደለምና የእነሱ ደግሞ እንደ ምነት ለመናገር ህይወታቸው አልጋ ባልጋ የሆነ ይመስላልና ብቻ አንዳንዴ ይገርመኛል። እና ፍቅራችሁን አይቀይረው ፍቅራችሁን አይለውጠው። አብርሽ በጣም የምትተማመንባት በመሀላችሁ ብዙ ነገሮች ተፈጥረዋል። ከእናንተ ህይወት ግራም ያጋባ ጉስቁልቁል ያለ ምስቅልቅል ያለ ነገር ቢኖርም ግን ደግሞ ተምሬ ያለፍኮባቸው መልካምና ጥሩ ነገሮች አሉ። በጣም ብዙ ቪዲዮዎች በሌሎች ቻናሎችም በእናንተ ቻናሎችም ተፖስተዋል እና አይቻለሁኝ። እና ቅር ያለኝ አንድ ነገር ልንገራችሁማ ትናንትና ሩታ ስትወልድ፣ በእርግጥ ባልና ሚስት ያው አንድ ናቸው ምናምን ችግር የለም ኖርማል ነው። ግን በሩታ ቻናል መፖሰት የሚችለው ቪዲዮ በአብርሽ ተፖስቶ ሳይ ደበረኝ። አልዋሻችሁም። ምክንያቱም ሩታ ነች ባለቤቷ፣ የወለደችውም እሷ ነች ምናምን ሁሉ ነገር እና በሩታ ቻናል ተለቆ ቢሆን ምናምን ደስ ይለኝ ነበረ። ለማንኛውም እንኳን በሰላም ተገላገለች ብዬ ሐሳብ አስተያየቴን ለመስጠት ነውና። እዩና ብሩክ ደግሞ ጅራት አትሆኑ። በቃ ያያችሁትን የሰማችሁትን ነገር ካላየን ካላወራን አትበሉ። አቁሙ። በቃ ከሕይወታቸው ለአንዴና ለመጨረሻ ጊዜ ውልቅ ብላችሁ ውጡ። በፊት እኮ ሰላም ነበሩ። በእውነት በጣም ሰላም ነበሩ። አብርሽ ምሮታ የሚከባበሩ ነበር፣ ይዋደዱ ነበር። ያላቸው ታውቃላችሁ ሀገር ጥለው ሁሉ ጠፍተው ያውቃሉ። አይደለ እንዴ? የሆነ የሚያስጠላ ነገር ተፈጥሮ ቢኒ ነው እንደ የሚያሳረፋቸው ሲያግዛቸው የነበረ ምናምን ነገር እና ደስተኛ ነበሩ ያኔ። አሁን ላይ ግን ብዙ ሰው ገባ፣ ብዙ ሰው ያወራባቸዋል እና አስቸጋሪ ሆኗል። ለማንኛውም የሰው ወሬ አትስሙ። ይህ የእናንተ ህይወት ነው። የእናንተ ፍቅር ነው። የእናንተ ኑሮ ነው። ከዙሪያቸው ያሉትን ሰዎች አትጥሏቸው። መጥላት እግዚአብሔር አይወድም፣ ጥላቻን አይፈልግም እግዚአብሔር። ግን ደግሞ በቃ ራሳቸውን የቻሉ ራሳቸውን የሆኑ በራሳቸው መንገድ ይቀሳቀሱ። አለቀ። ስለ ሄርሜላ ስመጣላችሁ ደግሞ ሄርሜላ ሩታን ለመጠየቅ ሆስፒታል ድረስ ሄዳለች። እንኳን ማርያም ማረችሽ ምናምን እያለች ና። ከልብ ካለቀሱ ምንድነው ባይገድቡ ነው የሚባል የሆነ አባባል አለ። ና እውነቱን ለመናገር ሩታ በአንቺ ምክንያት ነው አብዛኛውን ጊዜ የታመመችው አብዛኛውን ጊዜ የተናደደችው አብዛኛውን ጊዜ የተበሳጨችው። እና አሁን አሁን ላይ ስሰማ ስለ ሄርሜላ እንደው እባክሽ መጠየቅሽ ጥሩ ነው እያሏት ነበር፣ ዛሬ ማለት ነው። ጥሩ ነው መጠየቅሽ፣ ደስ ይላል ምናምን። ከዚህ በኋላ ግን ከህይወታቸው ውጪ እነሱ ደስተኛ የሆኑበት እባክሽም እያላችሁ ሰዎች ያላችሁ እና ጨንቋችሁ ነው። በእርግጥ ምን ታደርጉ እና፣ ሄርሜላ በነገራችን ላይ ብዙ ጉዳጉዶችን ብዙ ሚስጥሮችን እየሰማሁ ነው፣ ውስጥ ውስጥ ላይ ማለት ነው። እና ሄርሜላ አብርሽን እንዴት ልበላችሁ፣ የአብርሽ ዘመድ እንደሆነች ኢንፎርሜሽን ደርሶኛል። ይሄ ኢንፎርሜሽን ከደረሰኝ ቆየት ብሏል። ግን ሩታ ዘመድ ከሆነች በዚህ ልክ እንዴት ልታዝንባት፣ ልትናደድባት፣ ልትበሳጭቻለች የሚለው ነገር ጥያቄ ምልክት ፈጥሮብኝ እስከ ዛሬ ቁጭ ብያለሁ። ግን በቃ የቡታጅራ ልጅ ነች ዘመዱ እንደሆነች ለዛ እንደሆነ በዚህ ልክ የቀረበችው ምናምን እየሰማሁ ነው የምገኘው አብርሽ ሆን ብሎ ይህንን ነገር እያደረገ ይሁን ወይ ደግሞ እንዳላችሁት በቃ እኛን እየተጫወቱብን ይሁን፣ እሱን እንግዲህ ምንደርስበት ይሆናል እና ግን እኔው ልናገር የምችለው ነገር በጣም ያሳቃኝ ግን ፈረንጁ ነው። ፈረንጁ ግን የምሬ ነው ሄርሜላን ሳይወዳት አይቀርም። በእውነት አንዳንዴ በትልልቅ ሰርጎች ማላሉ ትንሽ ሰርጎች አይጠፉም። የእውነት አስተውሉትማ፣ በቃ አሁን ላይ መደራረቅ መበሻሸቅና ነው የጀመሩት ግን እርግጠኛው የምነግራችሁ ነገር ፈረንጁ የሚወዳት ይመስለኛል። ሄርሜላ ጋር የሚጣበዝ ይመስለኛል። እና ለማንኛውም ሄርሜላ ያው ምናልባት የተሰጠሽ ካራክተር ሊሆን ይችላል። አይሎን ነው ግን እኔ በቃ ልናገር የምችለው ነገር ሴት ነሽ፣ ለሴት ልጅ አስቢ፣ ለሴት ልጅ እዘኝ። ሩታ ውስጧ ቆስሏል እና በእናትሽ ከህይወታቸው ውጭ በቃ ራቂ ዘመድም ከሆንች ተናገሪ ለሩታ እየተጎዳች ነው ካልሆነም ደግሞ ከነሱ ርቀሽ ብትኖሪ የራሽን ስራ በራስሽ ነገር ብትመጭ ጥሩ ነው ምክንያቱም አንዴ መፈመስ ያለብሽን ፈምሰሻል ከዚህ በፊት ማን ያቅሽ ነበር ማንም ማያቅሽ አሁን ግን እግዚአብሔር ይመስገን በአብርሽ በሩታ ላይ ሩታ አንጀቷን እያሳረርሽን ቢሆን ፈምሰሻል እና ይበቃል አንቺ ደግሞ ሌላ ሰው ይዘሽን ይበቃል ሌላ ታሪክ ፈጥረሽ ደግሞ የራሽን ኑሮ የራሽን ህይወት የሚከታተሉ የሚወዱ ሰዎች አሉት ያለ በቃ እነሱ ይከታተሉሻል እንደዛ አድርጊ እና እኔም እንደው ቃል እገባልሻለሁ፣ ከአብርሽ እና ከሩታ ህይወት ከወጣሽ እኔ ደግፍሻለሁ፣ እንደው አበረታታሻለሁ፣ ሼር አረግልሻለሁ፣ ላይክ አረግልሻለሁ፣ ሰብስክራይብ አረግልሻለሁ፣ ኮሜንት ጽፍልሻለሁ። የሆነ ቀን ሰብስክራይብ አድርጌያት ነበር ተናድጄ አነሳውባት። የምሬን ነው ምናችሁ እና በቃ ከሰው ህይወት ውጭ በሰው ህይወት ጣልቃ የሚገባ ሰው በጣም ያንብሰጭ። እና እንደዛ ነው ሩታዬ፣ እንግዲህ በጣም እየሳቀችባት ነበረ እና እነ ቢኒ ፈረንድ ሙድ እየያዙባት ነበረና፣ ዝማስ ቢያቸው አንድ ነገር ቢያቸው ስትላት አንድ እያለች ነበር። ሩታና ደግ አደረገች እና ሩታዬ፣ እንኳን ማርያም ማረችሽ። የእውነት እንደዚህ ንቅት ብለሽ ጠንከር ብለሽ ስላየች ደስ ብሎኛል። እና ሄርሜላ እባክሽን በቃ ከህይወቷ ብትርቂ ደስ ይለናል። ለእኛም ለሷ የሚጠቅመው እሱ ነው። ሀሳቤን ጨርሻለሁ። ስለነበረን ቆይታ አመሰግናለሁ። ፈረንጁ ግን ይመች፣ ቢኒ ይመቻችሁ። በእውነት እንደዛሬ በቃ እየሳኩ ያየሁት ቪዲዮ የለም። ወይ ሄርሜላ፣ ጉድሽ ፈላ በቃ